ይህ ዜና በቀጥታ እየተላለፈ የሚገኘው ከአማራ ሚዲያ ኮርፖሬሽን አሚኮ ነው። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ሊያደርሰን ደግሞ ነጻነት ደጉ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ነጻነት፣ ወደ መረጃዎች ማለፍ ትችላለን። አመሰግናለሁ ቻማ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ በቢዝነስ ጉዳዮች ቆይታ እናደርጋለን። አብራችሁን ቆዩ። ስንቶቻችን የስራ ፈጠራ ያጎጉታለን? በራሳችን ስራ ፈጥረን ከትንሽ ነገር ተነስተን ትልቅ መድረስን አስበን የምንሰራስ ስንቶቻችንን። አማራ ክልል ለስራ ፈጠራ ዘርፉ ምቹ አካባቢ የአየር ንብረትና የተፈጥሮ ሀብት ባለቤት መሆኑ ይታወቃል። ጸጋውን ተጠቅሞ ከመስራት አንጻር ግን ብዙ አልተሄደም። በተለይም በእንስሳት ሀብት ዘርፉ ማለት ነው። በጎንደር ከተማ ከጫካ ንብ ጠለፋ ተነስቶ በወተት ልማት ዘርፎ ውጤታማ ስለሆነ ወጣት ተሞክሮ ዘጋቢያችን ካሳው መንጌ ያስቀኝናል። ተከታትለን ስንመለስ በሌሎች ጉዳዮች እንቀጥላለን። እንደ ሀገር ብሎም እንደ ክልል የሌማት ትሩፋት ኢኒሽቲቭ ተግባራዊ ከሆነ ወዲህ በእንስሳት ሀብት ልማት ዘርፍ አበርታች ውጤቶች እየተመዘገቡ ይገኛሉ ዘርፉ እምቅ ሀብት ያለበትና ለሀገር ኢኮኖሚ የሚያበረክተው አስተዋጽኦ ከፍተኛ ሆኖ ሳለ ካለው ሀብት አንጻር በዘርፉ እየተከናወኑ ያሉ ስራዎች ግን እምብዛም አጥጋቢ አይደሉም ዘርፉ ለስራ እድል ፈጠራም ከፍተኛ ድርሻ አለው ስራን ሳይንቁ በቁርጠኝነት በዚህ ዘርፍ በትጋት የሰሩ ዜጎች ግን ከራሳቸው አልፈው ለህዝብና ለሀገር እየጠቀሙ ይገኛሉ ወጣት አያል ህማሩ ይባላል ውልደትና እድገቱ በጎንደር ዙሪያ ወረዳ ጸዳ ገጠራማ አካባቢ ነው። ጠንካራ የሥራ ባህልና ለመስራት ቁርጠኝነት ያለው ወጣቱ በባህላዊ የግብርና ስራ ዘመናትን እየገፉ የሚገኙ ቤተሰቦችን ድካምና ልፋት በመመልከት ነበር የጫካ ንብ በመጥለፍ ስራውን አህዱ ብሎ የጀመረው። ንብስ ጠልፍ ጠልፍ የሳገበ የነበረው እዛ አካባቢ ነው። ቀፎ ሰርቼ አረግ መዝጄ። ማለት አረግ ይመዘዛል፣ ቀፎ ይሰራል። በየዛፉ ጠልፌ ነው። አንድ ቀፎ ገብቶ ሳይ ከዛኛው ቀፎ ዛኛው እንጨት ከሰቀልኩ እስከምድረስ በጣም ትልቅ ሳስፔንስ ሆነ ነበር፣ ምክንያቱም ደስተኛ ስለምሰራ ማለት ነው። አሁን ላይ ወጣት አያልንህ በጎንደር ከተማ አስተዳደር ወለቃ ተብሎ በሚጠራው አካባቢ በወተት ልማት ዘርፍ ተሰማርቶ ውጤታማ ስራዎችን እያከናወነ ይገኛል። ጅማሬውን የጫካን በመጥለፍ ያደረገው ወጣቱ ከንብ ቀፎ ማር ሸጦ ባጠራቀመው አርባ ሺህ ብር ሶስት ላሞችን በመግዛት አሁን ላይ ሰማንያ ሰባት ላሞችን በመያዝ ለጎንደር ከተማና አካባቢው የወተት አቅርቦት ከፍተኛ አስተዋጽኦ እያበረከተ ይገኛል። ፊት ለምሳሌ ከሶስት ከፍተኛ የተነሳሁት አሁን ወደ ሰማንያ ሰባት የወተት ላሞች አሉኝ። እነሱን ሳይ ራሱ ጠዋት ማታ ሰርቻ አይደክመኝም ስለዚህ ብዙ ጓዶች አፍርቻለሁ። ምክንያቱም ድልብ የነበሩ ወደ ወተት ከህት እንዲሁም በእንደ እኔ ቢያንስ ቁጥር ያልነበራቸው አሁን ቁጥር እየጨመሩ ብዙ ጓደኞች ስላሉ እነሱ ራሱ በጣም ትልቅ ሞራን ይሰጡኛል። ራሴ ተጠቃሚ መሆኑን ሳይሆን አካባቢውን ጠቅሚያለሁ። ምክንያቱም ወተት አመረት ለህብረተሰቡ አከፋፍላለሁ። ስለዚህ በእያንዳንዱ ቤት፣ በእያንዳንዱ ግሮሰሪ፣ በእያንዳንዱ ካፌ፣ በእያንዳንዱ ሆቴል በዞር ቁጥር ደስተኛ ነኝ። ምክንያት ለእነሱ ተደራሽ በማድረጌ የኔ ትልቅ ደስታ አለኝ። ደክሜ ነው ማድረው ቢሆኑ ግን ከነሱን ተደራሽ በማድረጌ በጣም ትልቅ ደስታ አለኝ። አሁን ላይ አቅሙን በማሳደግ በትኩረት እየሰራ የሚገኘው ወጣት አያልነህ በቀን እስከ አራት መቶ አምሳ ሊትር ወተት እንደሚሰበስብና ና ለከተማው ነዋሪም ተደራሽ እንደሚያደርግ ገልጿል። አሁን ላይ የሰላሳ አምስት ሚሊየን ብር ካፒታል አንቀሳቃሽ ለመሆን በቅቷል። ህልሙ ሩቅ የሆነው ወጣት አያልነህ በቀጣይ ዘመናዊ የወተት ልማት እርባታ ና የወተትና የመኖ ማቀነባበሪያ ለመክፈትም እቅድ አለው። በረት ዘመናዊ በረት መስራት እፈልጋለሁ የተሻሻሉ ዝርያዎች እንዲሁ ቢኖሩኝም እነዚህ የበለጡ ደግሞ በጣም ምርታማ የሆኑ ቢያንስ በቀን ከሀምሳ እስከ ስልሳ ሊትር ሊሰጡ የሚችሉ ከውቶችን ማምረት ወይም ማስወለድ ወይም እንትን ማለት እፈልጋለሁ። ዘመናዊ በረት አድርጌ አጠቃላይ ለአማራ ክልል ሊያስተምር የሚችል በረት መስራት እፈልጋለሁ። በማለበያ የሚደግፉ ከሆነ ስልቹ ባንሆን ሰርተን ደካማ ባንሆን ብዬ አምናለሁ። ለምን እኔን ያየ ሰው ለምሳሌ የነበርኩበትን ሰው ማንም ጓደኞች ስለሚያውቁ ሰርተን መሻገር እንደምንችል ካወቅን መስራት ነው ያለብን። ከቅንነት ቅንነት ለማንም ሰው አይጎዳ። የሚጎዳን እኛ ተንኮል ነው የሚጎዳን። እኛ ደካማዎች ከሆን ይቻል እንጎዳው እኛ ሰርተን ማደር ከቻል አይደለም ለራሳችን፣ ለአካባቢያችን፣ ለማህበረሰብ